ዛሬ የምወስዳችሁ ለሁላችሁም የሚሆን ቦታ ነው። በተመጣጣኝ ዋጋ ቲቪ ቢፈልጉ፣ ፍሪጅ፣ ኦቨን፣ የውሃ ማጣሪያ እንደዚሁም ደግሞ የልብስ ማጠቢያ ማሽኖችና ለቤት ውስጥ የሚሆኑ ሁሉንም ኤሌክትሮኒክስ እቃዎች በአንድ የሚያገኙበት ጎዶሊያስ ኤሌክትሮኒክስ ነው የተገኘሁት። ያላቸውን የኤሌክትሮኒክስ አይነት፣ ዋጋቸው እንዲሁ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁ ቆዩ። እንግዲህ ለተመልካቾች ሁሉም በአንድ የምታገኙበት ቦታ ነው ዛሬ የምወስዳችሁ ብያቸዋለሁ። አታሳፍሩኝም። መቼ ወደ ጎዶሊያስ ብቅ ለዛ ነው። ምን ምን አለ እናንተ ጋር የሚለውን የእቃዎቹን ዋጋ እንዲሁ ለተመልካቾች ታደርስልኛለህ። እራስን ከማስታወቅ ጀምርልኝ እሺ። ስሜ ሱባሉ ይባላል። ጎዶሊያስ ኤሌክትሮኒክስ ሴልስማን ነኝ። እዚህ ኤሌክትሮኒክስ እንግዲህ ሲመጡ ከትንሽ ጀምሮ እስከ ትልቅ ፍሪጆችን፣ ወሽንግ ማሽኖችን፣ ኦቨን፣ ቲቪ፣ ቲቪ ስታንዶችን፣ ጂፓሶችን፣ ጁሰሮችን ሁሉንም የኤሌክትሮኒክስ የሚባል እቃዎችን ማግኘት ይችላሉ ማለት ነው። መልካም እንግዲህ አሁን የጎጆ ወጪዎች ሰዓት ነው። እንደዚህም ደግሞ በዓል እየመጣ ነው። ለበዓል ደግሞ በደንብ ቤታቸውን ለማድመቅ ሰዎች የሚዘጋጁበት ሰዓት ነው። ስለዚህ ኤሌክትሮኒክስ ያስፈልጋቸዋል። እንግዲህ የተለያዩ አይነት ፍሪጆች ነው የሚታዩኝ። አነስ ካለችዋን ጀምር። ብራንዷ ምንድን ነው? ሌትሯስ ምን ያህል ነው የሚለውን እና አገልግሎቷስ እቺ አፍትሮን ነው ማርኳ 138 ሊትር ናት። አነስ ስላሉ ቤቶች ወይም ደግሞ ያው ለወንደላጤዎች አነስ ስላለች ናት አነስ ያለች ናት። እቺ ያው ግን ውስጡ ብዙ ነገሮችን ስቶር ማድረግ ይችላሉ። እንደገና ይሄ መብራት ከጠፋ በኋላ አራት ሰዓት ወይም ደግሞ 12 ሰዓት የሚያቀዘቅዙት ስለሆኑ ምንም አይነት ሽታ አመጡብንም። ቢበላሽ እንኳን ኢንኬዝ በደንብኛ ሀገር ስፔር ፓርት ማግኘት እንችላለን። የሰረኛውን ለብቻ ኮንትሮል ማድረግ እንችላለን። እዚህ ጋር እንደምታየው ማክሲመም ሚኒመም እያደረግን እስከ ሰባት ድረስ ቅዝቃዜ አለው። እስከ ሰባት ድረስ እየሰጠን መጠቀም እንችላለን። ከዚህ ደግሞ በተጨማሪ በጎኑ በኩል እንደምታየው እንደዚህ መደርደሪዎች አሉ። በቂ መደርደሪ ያሉ አነስ ያሉ ነገሮች ዎችን፣ ሎሚዎችን የተለያዩ ነገሮችን መደርደር እንችላለን። ከዛ በተጨማሪ የእንቁላል ና እዛሽ ጋር ደግሞ የበረዶ መስሪያ እዚሽ ጋር በረዶ ለመጠጦች ወይም ደግሞ ለውሃ ከፈለግን የበረዶ መስሪያ አድርጎልናል። በዛ አድርገን መጠቀም እንችላለን ማለት ነው። በጣም ቆንጫው፣ እኔ እንዳልከኝ ለላጤዎች የሚሆን ነው። ለሱቆች ማነስ ስላሉ ሱቆች የተለያዩ ቀዝቃዛ ነገሮችን የሚያስቀምጡበት፣ ለስራም ቢሆን ለስራም ቢሆን ተመራጭ ናቸው። እንደገና ረጅም ጊዜ እንኳን ቢጠቀሙበት ስቴለስ ስቴል ስለሆኑ ምንም የመዛግና የመልቀቅ ባህር የላቸውም። እንደምታየው በእንድዚህም በኩል በዚህም ሲልቨር ነው ከፊት ለፊቱም ሲልቨር ነው። ተደጋጋሚ ውሃ ቢፈስበት እንኳን ያው ውሃ ብዙ ጊዜ ስለሚቀመጥበት ውሃ ቢፈስበት ወይም የሆነ ነገር ቢነካው ምንም አይሆኑም። ስቴንለስ ስቲል ናቸው። ያው ዋስትናም ሲሰጡን ረዘም ያለ ጊዜ ነው። ምን አምስት አመት ዋስትና አለው። እንደነገርኩሽ ስፔር ፓርትም እኛው ሀገር በደንብ ይገኝላችኋል። በጣም ጥሩ ዋጋው ዋጋው 36500 ብር ነው። በጣም አሪፍ። እዚህ ጋር ደግሞ የምትታየኝ ማጂክ ኩዊን ትላለች። ማጂክ ኩዊን ስምንት ሌትር ነች። እንግዲህ ብራንዱም ይታወቃል በደምብ ረጅም ጊዜ የቆየ ብራንድ ነው። በዚህ ብቻ ሳይሆን ዋሺንግ ማሽንም አላቸው። ያው ብዙ ጊዜ ከስተመሮቻችን ተመራጭ የሚያደርጉት ይሄም ማርክ ነው። ማጂክ ኩዊን ነው። ይሄም ልክ እንደዚሁ ተመሳሳይ 338 ሌትር ነው። ሌትሩ ያው እንደምታየው ውስጡም ከዛ የተወሰነ ሰፋ ይላሉ። ሌትራቸው ተመሳሳይ ይባል እንጂ የተወሰነ ሰፋ ይላሉ በመደርደሪያ ራሱ ያኛው ሁለትን ያላቸው እነዚህ ሲሆኑ፣ እንደምታየው ሶስት መደርደሪያ ነው ያለው። እየበተንን መጠቀም እንችላለን። ይሄ አንዷን አውጥተን ማስቀመጥ እንችላለን። በዚህ ጋም እንደምታያቸው የራሱ የሆነ መደርደሪያ ያለው ከዛ ደግሞ በተጨማሪ መቆለፍ ከፈለገን ለአንዳንድ ነገሮች የራሱ የሆነ ቁልፍ ስላዘጋጁልን በቁልፍ ቆልፈን ወጥተን መግባት እንችላለን ማለት ነው። እነዚህም አሪፍ ናቸው። ዋጋው ምን ያህል? ይሄ ዋጋው የዚህ 37 ሺህ ብር ነው። ከነፃ ሌሊ ብር ጋር ያሉበት ድረስ እናደርስላቸዋለን። ይሄኛው ነው እንግዲህ። ከዚህ ደግሞ ከፍ የሚል የሚታየኝ እዚህ ጋር ያለው አርዶ የሚለው ነው። አርዶ ነው ይሄኛው 250 የምንለው ሲሆን፣ ያው ከእስካሁን ካየናቸው ለየት የሚያረገው ይሄኛው የራሱ የሆነ ኩለር አላቸው። ያው እነዚህ ዋናው ፐርፌዛቸው መብራት ከጠፋ በኋላ 12 ሰዓት እና 24 ሰዓት ፓወር ሴቭ ያደረጉልንና ምንም አይነት ሽታ ያመጡልን ማለት ነው። ረጅም ሰዓት መብራትን ቢጠፋ ይሄኛው ኮደር ስላላቸው ኢቨን ሳይሰኩ እንኳን ራሳቸው ቀዝቃዛ ስለሆኑ በነዚህ አማካኝነት ረጅም ጊዜ መጠቀም እንችላለን። ምንም ሳይሆን ማለት ነው። ውስጡ ያለው ፈሳሽ በረዶ ሰርቶ ማለት ነው በረዶ ራሳቸው ሴቭ ያደረጉና ከዛ መብራት ሲጠፋ እነዚህን መልሰን መጠቀም እንችላለን። ይሄ ካሉት እንግዲህ ያው ተመራጭ ያደርጓል። ይህም ካሉት የተሻለ የሚባል ነው። እንደምታየው ውስጡ መደርደሪያው ሰፋ ያለ ነው። ከስርም የሆነ የራሱ ቦክስ ስላለው የተለያዩ አታክልቶችን ሌላም ሌላም ነገር ለማስቀመጥ ይጠቅመናል ማለት ነው። ለመካከለኛ ቤተሰብ በቂ ለመካከለኛ ቤተሰብ የምንለው 250 ነው። በጣም በቂ ነው። እነዚህ አሁን ካሉት የተሻሉ ናቸው። ዋጋው የዚህ 5 ሺህ ብር ነው። 5ሺህ ብር ነው። ይህም ከነ ዴሊቨሪ ነው። ቤት ድረስ እናደርስላቸዋለን። እዚህ አዲስ አበባ ላሉት አዲስ አበባ ውስጥ ላሉት ብቻ ቤት ድረስ እናደርስላቸዋለን ማለት ነው። ወደ ሌላም ቦታ ቢሆን መላክ እንችላለን። ወደ ክፍለ ሀገር ዴሊቨሩ ይለያል እንጂ ክፍለ ሀገር ያሉ ካሉ የፈለጉትን ነገር ኦርደር አድርገው መኪኖች ስላሉ ወደዛ የሚሄዱ መላክ እንችላለን። ወደ ክፍለ ሀገር የትም ያላችሁ ተመልካቾች ደውሉ። ከዛ ደግሞ ከፍ ሲል የምታይ አፍትሮ ነው አፍትሮ ነው። ሁለት መቶ ሰማንያ ሊትር ነው። እንደምታየው እንግዲህ ከብዙዎቹ ለየት ያለ ከለር ናት፣ ድፍን ያለ ሲልቨር ነው። አሪፍ ናቸው። እንደዛ ሲሆን ለቤት በጣም ነው የሚያምሩት። እነዚህም እንደዚሁ በተመሳሳይ ቁልፍ አላቸው እንደምታየው መስታወት ነው። መስታወቱ እንግዲህ አንደኛ ጥቅሙ ምንድነው? እዚህ ጋር ያስቀመጥነው ነገር ቢንጠባጠብ እንኳን ወደ ታች ምንም የሚያልፍብን ነገር የለም። ከስር እራሱ የሆነ መቆጣጠሪያ ያላቸው ማክሲመም ሚኒመም ብያደረግን ኮንትሮል ማድረግ እንችላለን። ከኋላም ደግሞ ሽቦ ሲስተም ስለሆነ የሆነ ነገር እንኳን ቢሆኑ የትኛውም ቴክኒሻል በቀላሉ ሜንቴር ማድረግ ወይም ደግሞ ማስተካከል ይችላሉ ማለት ነው። ለዛ ካሉት እነዚህም ተመራጭ ናቸው። ይህ ትኩስ ነገር አንዳንዴ ሲጣልበት መሰበር፣ መሰንጠቅ ነገር አላቸው። እነዚህ ግን መስታወታቸው የራሳቸው ቴምበር ደግላስ ስለሆኑ እንደዛ አይነት ነገር የላቸውም። ይሰበራሉ፣ ይሰነጠቃሉ አንላቸው ማለት ነው። እነዚህ አሪፍ ናቸው። እንዳልከኝም ቦዲው በጣም የሚያምር ና፣ ቤታቸውን ደመቅ የሚያደርግ ለየት ያለ ከለር ነው። እስካሁን ካየ ናቸው ለየት ያሉ ከለሩ፣ ብዙ ጊዜ በፍሪጅ አልተለመዱም ደስ ያሉ ናቸው። አሪፍ ናቸው። ካሉት እነዚህ ዋጋው ምን ያህል ነው? ዋጋው የዚህ ሲሆን 52000 ብር ነው። ይሄም ልክ ደሌሎቹ ከነጻ ደሊቨሪ ጋር ነው። ከዚህ ከፍ ያለ ሊትር ለሚፈልጉ ምን አለ፣ ከፍ ከዚህ ደግሞ ከፍ ያለ ይሄ በዛ በዛ ላለ ፋሚሊ ወይም ደግሞ ትልቅ ነገር ለሚፈልጉ ከሆነ ማጂክ ዩን አለ። ይሄ ማጂክ ዩን እንግዲህ 350 ሊትር ነው። ሌትሩ እንደምታየው በጣም ሰፊ ነው። ይሄ ባዶ የሆነበት እነዚህ ስላል ተደረደሩ ነው። ይሄኛው መደርደሪያው ብትን ብትን እያደረግን መደርደር እንችላለን። ልክ እንደምናስገባው ቃ አንዳንድ ትልልቅ ድስቶች ስናስገባ ሚያጥረን አለን ለዛ በተን አድርገን ሰፋ አድርገን መደርደር እንችላለን። እስኮን ካየናቸው ደግሞ ለየትም የሚያደርገው ቦክስ ነው። ብዙ ጊዜ እንግዲህ እዚህ ጋር ማስቀመጫ ስለሚሰራላቸው ቦክሳቸው አጠር ብሎ ነው የሚሰራው። እነዚህ ግን የታችኛውን ማስቀመጫ ታውትና፣ ቦክሱ እንደምታየው በጣም ሰፊ ነው። ብዙ ነገር ባንዴ ማስቀመጥ ሰፋ ያለ ስለሆነ ብዙ ነገር ማስቀመጥ ይችላል። ይሄ አታክልቶች ማይቀላቀሉ ነገሮች አሉና አይደለ? እንደዛ ማስቀመጥ እንችላለን። የድሮቹ ሲሆኑ በረዶ ይጋግራሉ ይባላል። በረዶ የመጋገር ነገር አላቸው። እነዚህ ግን የራሱ ጎኑና ጎኑ ምንም እንደዚያ በረዶ አይጋግሩም። ፋን ሲስተም ምንላቸው እንደዛ ፈን ሲስተም ሳይሆኑ ግን ይሄ የራሱ ቴክኖሎጂ ስለተገጠመላቸው ምንም አይነት በረዶ በጣም አይጋግሩም። እዚህ ግድግዳ ግድግዳ ላይ የሚሰሩ አይደሉም ግን ምንከተው ምግብ ላይ በተወሰነ በረዶ ይሰራሉ ማለት ነው። ያው እንግዲህ እዚህ ምንከተው በረዶ እንዲሰራለን ነው። ስለዛ እዚህ ውስጥ በረዶ ይሰራሉ ግን ይሄ በረዶ የመጋገር ነገር የሚባል የላቸው የፍሪጁ ግድግዳ ላይ በረዶ አይጋገሩ ማለት ነው ፍሪጁ ግድግዳ ላይ በረዶ ስለሚያጋግሩ ረጅም ጊዜ መጠቀም እንችላለን ምንም ሳይሆን ዋጋው ምን ያህል ነው ዋጋው 67 ሺህ ብር ነው እንደምታየው ቁልፍ አላቸው ከላይም ከስርም ስለሚቆልፉ ቆልፈን መሄድ እንችላለን ይህም እንግዲህ አምስት ዓመት ዋስትና ያለው ሲሆን ከነጻ ዴሊቨሪ ጋር ያሉበት ድረስ እናደርስላቸዋለን በጣም ጥሩ እንግዲህ እስካሁን ያየናቸው ፍሪጆች አነስ ያሉ ሆኖ ከፍ እስካሉት ድረስ ነው። ሌላ ደግሞ አሁን አሁን እየተለመዱ የመጡት ቱዶር ፍሪጆች አሉ፣ የተለያዩ ቴክኖሎጂዎችን የያዙ። እሱ ደግሞ እዛ ፊት ለፊት ይታየኛል። በተወሰነ ኦፕን ኪችን ሊሆኑ የሚጠቀሟቸው ትልልቅ ፍሪጆች አሉ። እዚ ጋር የሚታዩኝ ደግሞ ፍሪጆች በጣም ትልልቅ ሳይዝ፣ ስንት ሊትር ናቸው? ይሄ እንግዲህ አምስት መቶ ሀምሳ ሊትር ነው። ያው ትልቅ የሚባሉ ከዚህ በላይ የለም ትልቅ የሚባሉ ናቸው፣ የመጨረሻው ነው። ኦፕን ኪችን ምናምን ሲሆኑ ፊትለፊት ሲቀመጡ በጣም ነው የሚያምሩት። ከዛ ደግሞ ሌላ ምን ጨምረው ልንመጣ፣ እንደምታየው ፊትለፊት ነው እዚህ ጋር ነው ኮንትሮል የምናረጋቸው ብዙዎቹ፣ ሲሆኑ ከውስጥ ነው ኮንትሮል የምናደርገው። ይሄ ግን ሲሰኩ ሙሉ ይበሩና ሎክም ማድረግ ከፈለግን ሶስት ሰከንድ ተች አድርገን ድጋሚ ተች ስናደርጋቸው የሚከፈቱ ናቸው። መጨመርም ከፈለግን ይሄ ፍሪዘሩ ነው፣ ይሄ ኖርማሉ ነው። መጨመርም መቀነስም ከፈለግን እዚህ ነው ኮንትሮል የምናደርጋቸው። ከዛ በተጨማሪ ሌግጀሪ ናቸው፣ እነዚህ ለየት ያሉ ናቸው። በተጨማሪ ውሃ ያጣራሉ። ውሃ ያጣራሉ ስንል ያጣራሉ አሁን ብዙዎቹ ውሃ ያጣራሉ ይባሉና የሚያቀዘቅዙ ነው እንጂ የሚያጣሩ አይደለም። እነዚህ ግን ማጣራትም ማቀዝቀዝም ይችላሉ። የራሳቸው ፊልተር አለ፣ እናያቸዋለን። ሁለት አገልግሎት ማለት ነው። ይህ ተጨማሪ 25220 ብር ለማጣሪያ በጣም ማለት ነው። ከዛ ደግሞ በረዶ ቆርጠው ያወጡልናል። በረዶ ውስጥ ነው እንደዚህ የለመር ነው ይሄ፣ ግን እዚሁ ብርጭቆችን አድርገን ተች አድርገን እችል በረዶ ቆርጠው ማውጣት ይችላሉ ማለት ነው። በጣም ይሄ ቅንጡ ናቸው። ውስጡንም እንግዲህ በጣም ነው የሚያምሩት። እንደምታዩ በጣም ሰፊ ነው። ብዙ ቤተሰብ ካሉ ብዙ ነገሮች ስቶር ማድረግ እንችላሉ። እንዲሁም ግሬስ ያላቸው ውበት አላቸው። ቅድም እንዳልኩሽ ይሄ ፍሪዘሩ፣ ይሄ ደግሞ ኖርማሉ የምንላቸው ነው። ብዙ ነገር ስቶር ማድረግ ይችላሉ። ፋን ሲስተም ስለሆኑ ይሄ በረዶ መጋገር ወይም ደግሞ መብራት እንደጠፋ ሽታ የሚባሉ ነገሮች ጭራሽ አያመጡ። ይሄም እንዳለ መስታወቱ የምታያቸው መደርደሪዎቹ ቴምበርድ ግላስ ናቸው። የራሱ የሆነ ደግሞ ቦክስ አለው። ይሄ ቂቤ ነገሮችና ስጋ ነገሮች መላየት ስላለባቸው፣ አዎ ይሄ የራሱ የሆኑ እዚህ ጋርና እዚህ ጋር ቦክስ አለው። በሁለቱም ቦክሶች የተለያዩ ነገር ማስቀመጥ እንችላለን ማለት ነው። የተሻሉ ናቸው። ከዛ ቅድም ያልኩት ደግሞ ፍሪታሮ እቺ ናት። እቺኛዋን እዚህ ውስጥ ይከተታሉ፣ ይከፈታል። ይኸኛ እዚህ ሲከተን ፍሊተር ያደርጋል ወይም ያጣራሉ። በየስድስት ወሮች እንቀይራት አይደል ማለት ነው። ለነተም ያጣራሉ። ይሄ በትክክል ያጣራሉ። ከዛ ሲቀጥል ሌክቸር የሚያደርጋቸው ውሃ እዚህ ላይ አንገለብጥም፣ ቀጥታ ከቧንቧ እናገናኛቸዋለን። ከጀርባ ምንም በጆክ የምንገለብጠው ነገር የለም። ከቧንቧ ራሳቸው አክሰሰሪ ያላቸው ቀጥታ ከቧንቧ ጋር አገናኝተን እዚህ ውስጥ ገብቶ በረዶ የሚሰራል ነው። ሆኖም እንዳልኩሽ ቅድም ያጣራል ማለት ነው። እነዚህ ነገሮች አሪፍ ያደርጋቸዋል። ይሄ ኖርማሉም እንደምታየው እንግዲህ ሰፊ ነው፣ በጣም ሰፊ ነው። ፍሪጅም ሲገዙ ማያዳግም ነው፣ እንደገና ውበት ያላቸውና ግሬስ ያለው ነው። እነዚህም እንግዲህ ስቴለስ ስቲል ነው፣ አሪፍ ናቸው። ዌስት ፖይንት ደግሞ ይታወቃል፣ ኢንተርናሽናል ብራንድ ነው። ዋስትናውም ይሄ ለቀቀ ረጅም ጊዜ ነው፣ እንደምታየው አስር አመት ለኮምፕሬሰር ነው። እነዚህ አሁን ሲሆኑ ቦዲ ነው የሚባሉት ይሄኛው ዋን ነው የሚባለው፣ ሞተር ነው ለሞተሩ 10 ዓመት ዋስትና ያለው። እዚህ ደግሞ ካምፓኒ ስላለው ሞተሩ ነገር እንኳን ቢሆንብን በደንብ ስፔር ፓርት እናገኝላቸዋለን ማለት ነው። መልካም። ዋጋው ምን ያህል ነው? ዋጋው 255000 ብር ነው። ያው ከሳይዙ ጋር እና ከውበቱ ጋር የሚሄድ ዋጋ ነው። ፊት መያደርግ ዋጋዎች ቸውይ ደግሞ ወደ ጎን ሰፋ ያለ ማቃቸው ፍሪጆች ለየት ለየት ያሉ ናቸው። ብዙ ጊዜ እንግዲህ ሆቴል ወይም ደግሞ ካፌ ሲሆኑ እነዚህ ለቤትና ልጀሪ ሊሆኑ ነገሮች ናቸው። ለስራ ደግሞ ከሆኑ እንደዚህ ልቅቅ ያሉ ናቸው። አሁን ይሄ ውስጡን ስንከፍተው ፓርቲሽን አለው። የተወሰነ ጠበብ ይላል ፓርቲሽን ሲሆን በግራም ብቀኝ። እነዚህ ግን ሲሆኑ ለሆቴሎች ወይም ደግሞ ሰፋራሪ ካፌዎች የሚጠቅሙ ናቸው። እንደምታየው ወጥ መሆናቸው ወጥ መሆኑ ለማስቀመጥ እንደምታይ በጣም ትልቅ ነው። ይህም እንዲሁ መደርደሪያ ልቀቅ ያሉ መደርደሪያዎች አሉት። ከስርም ትልቅ የምንለው ቦክስ አላቸው። ለዛ እነዚህም በጣም አሪፍ ናቸው። ካሉት እዚህ ጋም በራሱ በግራም ሆነ በቀኝ የራሱ የሆነ መደርደሪያዎች ስላሉት እነዚህም አሪፍ ናቸው። እንደ ገና መቆጣጠር ያላቸው እነዚህ የራሳቸው ይሄን ስንፈልግ ለብቻው እዚህ ስንፈልግ ደግሞ ለብቻው ማክሲመም ሚኒመም ምናደርግበታል። ከታች ያለውን ለብቻው ማለት ነው። እዚህ ጋር አሁን የምንከተው ነገር ቶሎ በረዶ እንዲሰራልን ከፈለግን እዚሁ መቆጣጠር እንችላለን። እዚህ ጋር ያለው ልክ እንደዚያው በረዶ እንዲሰራልን ከፈለግን ማክሲመም ሚኒመም እያደረግን መጠቀም እንችላለን። ቁልፍ አለ። ይሄን ለትልቅነቱ አይደለም ቁልፍም ማድረግ እንችላለን። እነዚያ ሲሆኑ በተች ናቸው። ይሄ ግን በእጅ ራሱን ኮንትሮል ወይም ደግሞ መቆለፍ እንችላለን። የራሱ የሆነ አነስ ያለችን ቢሆን በረዶ መስሪያ መጨመር እንችላለን። በረዶ መስሪያ የራሱ የሆነ በረዶ መስሪያ ያስቀምጠውላታል። እዚህ ጋር አድርገን በረዶዋንም መጠቀም እንችላለን ማለት ነው። አሪፍ ናቸው እነዚህ ካሉት። ይሄ አራት መቶ ሀምሳ ሌትር ነው። ሌትር ዋጋው የዚህ ነው። በጣም ጥሩ። እዚህ ጋር ደግሞ ባለ አራት በር ባለ አራት በር ናቸው። ያልተለመደ ነው። ሚዲያ ብራንድ አሁን በደንብ ከተማውን የያዘው ኮንትሮል ያደርጉ ናቸው። ልክ እንደዚውም ደግሞ እነዚህ ስፔርም አላቸው። አሁን ገቢ ውስጥ እየገቡ ካሉ አሪፍ ማርኮች የሚባለው ሚዲያ ነው። ባለ አራት ነው የምንለው። ይሄ ከላይ ያለው ኖርማል ሆንና ከስር ያለው ፍሪዘር ነው። ብዙ ጊዜ የለመር ነው። ከላይ አደለ ፍሪዘሩ፣ ከስር ኖርማሉ ነው። እነዚህ ግን ቀየር አድርገውት ከታች እንደምታየው አራት በር አድርገውለታል። ከላይም ሁለት ከታች ሁለት አለው። አራት በር ነው ያላቸው። ይህም ልቀቅ ያለ ነው። ብዙ ነገሮችን ስቶር ማድረግ ይችላል። እነዚህም የራሳቸው የሆኑ ቦክስ አላቸው። ከላይም ከታች ያለው ሙሉ ቦክስ ነው የምንጠቀመው ከታች ያለውን ሙሉ ፓኬጅ እንደ አንዳንድ ላይ አድርገው ይሄ አሁን አሳዎች፣ ስጋዎች መለየት አለባቸው። አንድ ላይ የማይገቡ ከሆኑ በረዶ ቤት፣ በተለይ ልክ እንደዚህ ለአይተም ማስቀመጥ እንችላለን። ከፈለግን ደግሞ ቦክሱ ማውጣት እንችላለን። ይሄ ቦክሱን አውጥተን እንደ መደርደሪያም መጠቀም እንችላለን ማለት ነው። እነዚህም አሪፍ ናቸው። ይሄም የራሱ የሆነ በረዶ መስሪያ ያለው እችን ተች ስናደረገው ወደ ታች ይገለብጥንና መጠቀም እንችላለን። እንደዛ ማለት ነው። በጣም ቆንጆ እንግዲህ ይሄም ሰፋ ያለ ነው። እስካሁን እንዳየናቸው ልጆች፣ ስንት ሊትር ነው ያልከኝ? ይሄን አራት ሀያ አራት ነው የምንለው፣ አራት መቶ ሀያ አራት ነው። ይኸው እዚህ ጋር ነው የምንቆጣጠረው። ቅድሙ ውጭ ያላለን ልክ እንደዛው እችንም ሶስት ሰከንድ ተች አድርገን መክፈትም መዝጋትም እንችላለን ፍሪዘሩንም እዚህ ጋር እየጨመርን እዚህ ጋር እየቀነስን መጠቀም እንችላለን ማለት ነው። ቺልዶች የሚደርሱ ባቁመት ስለሆነች ቆለፍ አድርገን ቆለፍ አድርገን መጠቀም እንችላለን። ይሄ ከተቆለፈ በኋላ ምንም ቢነካ ስለማይከፍቱ እራሳችን 3 ሰከንድ ቆልፈን 3 ሰከንድ ነክተን ደግሞ እንደገና መክፈት እንችላለን ማለት ነው። በጣም ቆንጆ። ዋጋው ምን ያህል ነው? ዋጋው የዚህ 170 ነው። የአስር ዓመት ዋስትና ይታየኛል። የአስር ዓመት ዋስትና ቅድም እንደ ተባባል ነው ዋናው ሞተር ስለሆነ ለኮምፕረሰር ነው የሚሰጠው። ምንም አይነት ችግር ቢኖር እነዚህ ካምፓኒ ይዙ ስላላቸው እዛ ወስደን በአንዴ ማስተካከል እንችላለን ማለት ነው። እነዚህም አሪክ ናቸው። ካት በጣም ጥሩ። እንግዲህ ትልልቅ ፍሪጆች አየን፣ አነስተኛ መካከለኛም አየን። ያለው በጣም ብዙ ነው። ሁሉንም ለማድረስ አንችልም። በዛሬ ቪዲዮአችን ቲቪም፣ ኦቭንም እንዲሁም ደግሞ የልብስ ማጠቢያም ስለምናሳይ ከሁሉም በተወሰነ ለማዳረስ ወደ ቲቪው እንሂድ ደግሞ። እሺ፣ እሺ ይቻላል እዚህ ጋር የሚታዩኝ አነስ አነስ ያሉ የተለያየ ብራንድ ቲቪዎች ናቸው። ከላይ ከሚታየኝ ከላይፍ ስታር እንጀምር ሰላሳ ሁለት ኢንች ናቸው። የኢንቾቹ ይሄ ስማርት የምንለው ነው። እንደምታይ ፉል ኤች ዲ ሆኖ አስር ሰማንያ የምንጠቀመው አንድሮይዳቸው አስራ ሁለት ነው። ራሱ ላይ ዩቲዩብ፣ ኔትፍሊክስ የተለያዩ ነገሮችን መጠቀም እንችላለን። ሁለት አመት ዋስትና ያላቸው ሲሆኑ ደብል ስክሪን ናቸው። እስክሪን ናቸው ይሄ ዘመኑንም እንትን ያሉ አሪፍ ናቸው። ስማርት የምንፈልግ ከሆነ ከስልካችንም ጋር ማገናኘት እንችላለን እንደገና ዋይፋይ ያገናኝተን የተለያዩ ነገሮችን መጠቀም እንችላለን። ዋጋም ያህል ሀያ አንድ ሺ አምስት መቶ ሌሎችም በጣም የተለያዩ አይነት ብራንድ የተለያዩ ኢንቾች ናቸው። እናንተ ጋር የሚታዩ እዚህ ጋር ከሚታየኝ ቲኤንድ ኪዩ ነው የሚለው ከላይ ካለው ከላይ ያለው ቲኤንድ ኪዩ ነው ኢንቾ አርባ ሶስት ኢንች ናቸው። ደብል ነው ስክሪኑ። እንደምታዩ ከስር የራሱ የሆነ ሳውንድ ባር ያላቸው ስለሆኑ እነዚህ ራሱ የሆነ ሳውንድ ባር ስለሆነ ድምፁ ከሌሎቹ ኖርማል የተሻለ ነው ማለት ነው። በስክሪን ደረጃም እንደነገርኩሽ ደብል ስለሆኑ የፈለገ ቢጋጩ ልጆች ቢኖሩብን የሆነ ነገር እንኳን ቢወረወርባቸው ምንም አይሆኑም። እንደዚህ ሁለት ዓመት ዋስትና አላቸው። ራሱ ላይ ዩቱብ ኔትፍሊክስ ተጭኗል እሱም መጠቀም እንችላለን። ዳውሎድ ማድረግ ከፈለግን እዚ ላይ ዳውሎድ አድርገን መጠቀም እንችላለን ማለት ነው። ዋጋው የዚህ 30 ሺ ብር ነው ከታች ይሄኛው ኤክስትሪም ነው። ሁለት ፍላሽ ሁለት ኤች ዲ ኤም ኬብል ይቀበላሉ። አነስ ስላሉ ቤቶች እንዲሁም ደግሞ ለልጆች መኝታ ቤት ለብቻ የምንፈልጋቸው ከሆኑ እንዲሁም ለተለያዩ ለካሜራ ሲስተም ለካፌዎች የምንፈልጋቸው ከሆኑ እነዚህ በቂ የምንላቸው ናቸው። የሆነ ነገር እንኳን ቢጋጭ ደብል ስክሪን ስለሆኑ ምንም አይሆኑ፣ አስተማማኝ ናቸው። ስፒከር በግራም አለው በቀኝም አለው። በሁለት አርቫንቴጅ ከፈለግን መስቀል እንችላለን፣ ከፈለግን ደግሞ እግር ስላለው በእግሩ አስቀምጠን መጠቀም እንችላለን ማለት ነው። በጣም ዋጋው 15500። ከላይ ደግሞ የሚታየኝ ቅድም ያየነው ላይፍ ስታር ሆኖ ከፍ ያለ ንች። አሁን እንግዲህ ባለው አሪፍ የሚባሉ ገበያ ውስጥ ላይፍ ስታር ናቸው። ያለውም ቴክኖሎጂ ቆንጆ የሚባለው ይሄ ነው። ያው አንድሮይድ ነው የሚባሉት። እነዚህ አንድሮይዳቸው 14 ነው፣ እስከምናያቸው 10፣ 12 ወይም ደግሞ 9 ነው። ከፍ ያለው ከተባለ ይሄ 14 ነው። እንደገና ምርታቸውም 2024 ምርት ነው። አሁን ካሉት የተሻሉ የሚባሉ ናቸው። ኢንተርኔት ስናገናኘው በራሱ የሆኑ ፍጥነት አላቸው ማለት ነው። ቆንጆ የሚባሉ ቲቪዎች ናቸው። ጥራቱም እንደምታየው ሁሉ ኤችዲ የሆኑ 1 ሰማኒያ ስለሆነ ካሉት የተሻሉ ነው። አሁን አነስ ያሉ ምንቾች ከዚ ጋር ከምናያቸው ሞር ላይፍ ስታሩ የተሻለ ነው የሚባሉት ማለት ነው። ዋጋው ሰላሳ ስድስት ሺህ ብር ነው። ከታች ከታች ሊደሯ ተመሳሳይ ናቸው። ሁለት ኤችዲኤም ኬብል ሁለት ፍላሽ ነው የሚቀበሉት። ዋጋውም ተመሳሳይ ነው። ዋጋውም አስራ አምስት ሺህ አምስት መቶ ብር ነው። ፍላሽን አድርገን መጠቀም እንችላለን። እንደገና ከዲሽ ጋር ማገናኘትም እንችላለን። እዚህ ጋር የሚታዩኝ ደግሞ ከፍ ከፍ ያሉ ተለቅ ያሉ ናቸው። እነዚህ ላይፍ ስታር አለ። እዚያ ጋር ደግሞ አዲስ ሆሟን የሚል ይታየኛል። ገረ ይሄ ስልሳ አምስት ኢንች ነው እስካሁን ሁሉንም ስናያቸው ብላክ ነው። ሙሉ ዙሪያ ያሉት እነዚህ ግን ሲልቨር ነው። የራሱ የሆነ ውበት ሰጥቶናል። ስማርት ናቸው። ኳይፌ ጋር ከስልክ ጋር ይገናኛሉ። ምንም አዲስ ብራንድ ቢሆኑ ልክ እንደ ሌሎቹ ግን 204 ምርት የሆኑና አንድሮይዳቸው 13 ነው። ያ ማለት ቅድም እንደተነጋገርነው ሞር ፍጥነት ይኖራቸዋል ማለት ነው። ራሱ ላይ ዩቱብ አለው፣ ኔትፍሊክስ አለው። ሌላም ነገር ዳውንሎድ ማድረግ ከፈለግን አፕ ስቶር ስላለው ሌሎችም ነገሮችን ዳውንሎድ አድርገን መጠቀም እንችላለን። መብራት ካልፈለግን ቲቪያችንን እነዚሁን እየሰሩ አይደለ? ልክ በእንደዚህ አይነት መልኩ የተለያዩ የቤተሰብ ፎቶዎችን አድርገን እራሱ እየቀያየረ እንደዚሁ ማሳየት ይችላል ማለት ነው። በጣም ቆንጆ 65 ኢንች ነው፣ 90 ሺ ብር ነው። እዚጋ ደግሞ ላይፍ የተለያዩ ናቸው እነዚህ ቅድም እንዳየናቸው የሆኑና ለየት የሚያደርጋቸው ፎርኬ ይሆናሉ። እዚጋ ያለው ሃምሳ ኢንች ነው። ከላይ ደግሞ የምናየው ሃምሳ አምስት ነው። እዚጋ ደግሞ የምናየው ሰማንያ አምስት ኢንች ነው። እንደምታየው ግሬስ ያለው ነው፣ በጣም ትልቅ ነው። ለሰፋፊ ሳሎኖች እንዲሁም ደግሞ ለአንዳንድ ነገሮች ከፈለጉት እነዚህ ሰፋ ያሉ ናቸው። እስካሁን ደግሞ ካየነው ስሊም ነው። ይሄ ፍሬምለስ ናቸው፣ ፍሬምለስ ናቸው። ደብል ስክሪን ስላልሆኑ እስካሁን ያየነው ሙሉ ደብል ስክሪን ነው። ሌላው ደግሞ ኤት ኬ ነው። ይሄ እስካሁን ያየናቸው ፎር ኬ ናቸው። እነዚህ ሪል ፎር ኬ ካሉት አሪፍ ጥራት ነው። ኤት ኬ ሆኖ ኤት ሚሊዮን ፒክስል ነው የምንላቸው ጂቢውን ከፍ ይላል። እስካሁን ያየናቸው ስምንት ነበሩ። እነዚህ ደግሞ 16 ይሆናሉ። አንድሮይዱ 13 ይሆንና አሪፍ ናቸው። እነዚህ ኢንተርኔት ፍጥነታቸው አሪፍ ነው። እንዲሁም ጥራቱ በጣም አሪፍ ነው። ደብል ሲሆን የተወሰነ ያዝ ያደረግብናል ጥራቱን። ያው ጥቀሙ ከፍ ቢልም ደብሉ የተወሰነ ግን ጥራቱን ይዝብናል። እነዚህ ጥራቱ በጣም አሪፍ ነው። ራሱ ላይ ደግሞ ሪሲቨር ስላላቸው የሪሲቨር መውጫ ያስፈልገንም ማለት ነው። ዋጋው የዚህ 250 ሺ ብር ነው። ይሄኛው ስንት ኢንች ነው ያልከኝ? ይሄ 55 ነው። ስንት ነው ዋጋው? የዚህ ዋጋ 72 ሺ ብር ነው። 50 ኢንቹ ደግሞ ሲሆን 57 ሺህ ብር ነው። ኦኬ፣ እዛ ጋር ያለው ስንት ኢንች ነው? 43 ነው። ቅድም ያየነው ተመሳሳይ ነው፣ ቅድም ካየናቸው ጋር ተመሳሳይ ነው። እኛ ጋር ሲመጡ ከትንሹ ጀምሮ እስከ ትልቁ 85 ማግኘት ይችላሉ። ሁሉንም ከነጻ ዴሊቨሪ ጋር ያሉበት ድረስ እናደርስላቸዋለን፣ አዲስ አበባ ውስጥ ከሆኑ ማለት ነው። በጣም ጥሩ የተለያዩ የልብስ ማጠቢያና ኦቭኖችም አሉ፣ ከነሱ የተወሰነ እናደርስ ይቻላል። እዚህ ጋር ደግሞ የሚታዩኝ ኦቭኖች ናቸው። አራት ኤሌክትሪክ ነው። እዚህ ጋር የሚታዩኝ ብራንዱ ምንድነው? ሚዲያ ነው። እዚህ ጋር የምናየው ሳይዙ ሀምሳ በስልሳ ምንለው ነው ሳይዙ ሙሉ ሳይዙ ሀምሳ በስልሳ ነው። አራቱም ኤሌክትሪክ ነው። ጠበብ ያሉ ናቸው እንደ ኪችን ካቢኔት እንደምናሰራው ነው። ሀምሳ በስልሳ ስለሆኑ እስታንዳርድ ምንለው ብዙ ጊዜ ስልሳ በስልሳ ነው ግን ሳይዝ ቤቱ ጠበብ ያለ ከሆነ 50 በ60 የሚፈልጉ ከሆኑ እነዚህ ማግኘት ይችላሉ። ይሄ ሁለቱ የምናያቸው 1500 ዋት፣ ሁለቱ ደግሞ 1000 ዋት ሲሆኑ ከስርም የተለያዩ ፒዛ፣ ፓስታ፣ ፎርኖ፣ ኬክ፣ ዳቦ የምንሰራባቸው የተለያዩ ነገር አላቸው። እነዚህ ይሄ ስቲልስ ስቲል ነው። ተደጋጋሚ ውሃ ቢደፋበት ቢፈቀፈቁ እንኳን ምንም አይሆኑ። እነዚህ መስቶታቸው ጠንካራ ስለሆነ ሙቀት እንኳን ቢኖር ምንም አይሆኑም ማለት ነው። እንደገና በውጭ በኩል ፋን ሲስተም የምንላቸው ናቸው። ለኤሌክትሪክ ሲስተሙ እራሱ ፋን ሲስተም ስላለው ምንም አይነት ይሄ መበጣጠስ ኤሌክትሪክ ይሄ መቆራረጥ የሚባል ነገር አይኖራቸው ማለት ነው። አሁን ካሉት የተሻሉና አሪፍ ማርክ የምንላቸው ሚዲያ ናቸው። በደንብ ስፔር ፓርት የምናገኝላቸው ማለት ነው። ዋጋው ምን 6200 ነው። በጣም ጥሩ። እዚህ ጋር ደግሞ 60 በ60 ስታንዳርድ የምንለው አርዶ ነው። በብዙ ነገር ይታወቃሉ። ዋሺንግ ማሽን አለው፣ ፍሪጅ አላቸው። ይሄ ደግሞ ኦቨኑ ነው። ሙሉ ሲልቨር ስለሆኑ እነዚህ ስቴንለስ ስቲል ነው። አይዘግም ማይለቆ። እንደምትው ስፔስ አለው። ይሄ አሪፍ ከለር ናቸው እንደምታየው ስፔስ ስላለው ትልልቅ ድስቶችን ለመጣድ ተቃራኒ አድርገንም ተመሳሳይ ቦታን ብንጥላቸው ይችላሉ ማለት ነው። እንዲሁም ለባል አሁን ትልልቅ ድስቶችን ስንጥልባቸው አንዳንዶቹ ስምጥ የሚለዋሉ አሉ ይባላል። እነዚህ ግን ጠንካራ ስለሆኑ የፈለገ ነገር ብንጥልባቸው ምንም የመስመጥ ነገር የላቸውም። እነዚህ ደግሞ አሪፍነቱ ምንድን ነው? ታይመር አለው፣ አሮስቶ ግሪል አለው። እንደገና ፈን በውስጥም በውጭም በኩል አላቸው ማለት ነው። አሁን ውስጡ እዚህ ፒዛ፣ ፓስታ፣ ፎኮድኖ፣ ኬክ፣ ዳቦ ስንሰራ አጀስት እናደረግና ሲያልቅ አውቶማቲካሊ እራሱ ሎክ ያ ያ ማለት ያርብናል ወይም ይበላሻል አይባልም ማለት ነው። ያው ለእናንተ ነው፣ ብዙ ጊዜ እዚህ እየሰራችሁ ሌላም ነገር መስራት ትችላላችሁ። ታይመር ሎክ ስለሚያደርጉ ማለት ነው። እንደገና ያው እዚህ ጋር ግሪል አለው አርስቶ አርስቶ ግሪል ስላለ አርስቶ መጥበስ ይቻላል እዚህ ማለት ነው። አሪፍ ናቸው እነዚህም ሲሆኑ፣ ዋጋው የዚህ 68 ሺህ ብር ነው። ልክ እንደዚህ ሆኖ በራሱ ሳይዝ ሁሉም ፈንክሽን ተመሳሳይ የሆነና ይሄ ሁለቱ ሲሊንደር የሆነ። አሁን ኤሌክትሪክ ሰው ማይፈልግ ከሆነ ሲሊንደር የሆነ ከሆነ እዚህ ጋር የራሱ የሆነ ሲሊንደር የሆነ በዚሁ ሳይዝ አማራጭ አለ። እሱ ደግሞ ሲሆን 65 ሺ ብር፣ በጣም ቆንጆ ቺምፖንጆ ክዳን አለ። አሪፍ ክዳን ናቸው እነዚህም ሲሆኑ፣ ግድግዳው እንዳይበላሽብን እነዚህን አድርገን መጠቀም እንችላለን። ከዚህም ደግሞ በተጨማሪ ከፈለግን ይሄ የራሱ የሆኑ እብነበረድ ከሆነ ግድግዳችን ይሄኛውን ማንሳት እንችላለን። ይሄ ተነስቶ ለብቻው መቀመጥ ይችላል፣ ክዳኑ ማለት ነው። ከኋላ እንግዲህ አሁን ሰዓት በበቀል የተወሰነ ኦቨን ያየ ነው በርካታ አማራጭ አለ። ግን ከኋላ ሌሎች የልብስ ማጠቢያ ማሽኖች አሉ። እዚህ ጋር ደግሞ አስራ ሁለት ኪሎ አርዶ ዋሽንግ ማሽን ትታየኛለች። ይሄ አስራ ሁለት ነው። እንግዲህ አነስ የሚለው እኛ ጋር ሲመጡ አስራ ሁለት ያገኛሉ። ትልቅ ደግሞ የምንላቸው አስራ ስምንት ኪሎ አሉ። ከአስራ ሁለት እስከ አስራ ስምንት ያለውን ሙሉ ማየት ይችላሉ። በዚህ ጋር በስድስት የሚባሉ ናቸው። ያው በግማሽ ያንሳ ይሄ 12 ከሆነ ይሄ ሲያንሳ ስድስት ይሆናሉ ማለት ነው። እዚህ ሙሉ እዚህ ያደርቃሉ። ይሄ 12 የሚሆነው ሆን አንድ ላይ ስለሚደመሩ ነው። ይሄ ግን ልብሱ ብቻ ስለሆነ እዚህ አጠብነን ሙሉ እዚህ ማድረቅ እንችላለን ማለት ነው። አሪፍ ናቸው እነዚህ። ሲሆኑ አርዶ ነው ማርኩ ቅድምም አይተናቸዋል፣ በፍሪጅም በኦቨንም አይተናዋል። እንደገና ደግሞ በወሽንግ ማሽን አላቸው። እንደዚህ ደግሞ በዛ ያለ ሲኖራቸው፣ ካምፓኒም እዚህ ስላለው ስፔርም ይኖራቸዋል ማለት ነው። ካሉት የተሻለ የምንለው ከኋላ ተመሳሳይ ኪ ከዚህ ሆኖ ራሱ ሆኖ ይሄ 12 ነው። ይሄ ደግሞ ተለቅ የሚለው ከዚህ 14 ኪሎ ነው ማለት ነው። ስለዚህ በዚህ በ12 ሲሆን ዋጋው ምን ያህል ነው? በዚህ ከሆነ 37000 ብር ነው። በ14 ሲሆን፣ በ14 ደግሞ ከሆነ 44000 ብር ነው። ሁለቱም አምስት አመት ለሁለቱም ሞተር ዋስትና ያላቸው፣ ነፃ ዴሊቨሪ ነው፣ ቤት ድረስ እናደርስላል። እዚህ ጋር ደግሞ ሌሎች ላሜራ የሚል 16 ኬጂ ዋሽንግ ማሽን ቅድም ካየ ነው ሰፋ ያሉ ናቸው። 16 በሰባት የምንለው ነው። እዚህ እያጠቡ እዚሁም የሚያደርቁ ልክ እንደ ቅድሙ ማለት ነው። ይሄ ሰፋ ያለ ነው። እነዚህ በቧንቧም በባልዲም ውሃ መጨመር እንችላለን። የራሱ የሆኑ ጎማ ስላሉት ቀጥታ ከቧንቧ አድርገን ማድረግ እንችላለን። ውሃ ያሌለ ጊዜ ደግሞ ወይም በባሊ መጨመር ከፈለግን ግን በባሊ መጨመር እንችላለን ማለት ነው። እነዚህ ሲሆኑ ሶ ምን ያህል አጥቦ ምን ያህል ይጨምቃላል? እነዚህ 16 አጥቦ በ8 ይጨምቃሉ። እዚህ ያጠቦን ሙሉ ማጭመቅ ይችላል ማለት ነው። አሪፍ ናቸው እነዚህ ይሄኛው ከሆነ 43 ሺህ ብር ነው። ካጠገቡ ደግሞ ሌላ አዲስ አ ማዲባ የምንላቸው አሉ? እነዚህ አሪፍ ናቸው እንግዲህ፣ ኤልጂን ካየነው በኤልጂ ሞተር ነው የተሰሩት ራሳቸው የሆነ ጥርስ የምንለው ወይም ደግሞ ማሻለ ብቻ ተጨምሮላቸዋል። ያው የነዚህ በጣም ጠንካራ ነው ቦዲው፣ ውስጡም ልክ እንደዛው ነው። ይሄ ኮሌታ አንዳንዴ አንዴ በእጃችን እናሻለን። እነዚህ ግን ሲሆኑ የራሳቸው የሆነ ጥርስ የምንላቸው ስላሉ ኮሌቶችን ምንም ማሸት አይጠበቅብንም፣ እራሳቸው ያሹልናል። እዚሁ የሚያጠበውን ሙሉ ለሙሉ እዚህ ማድረቅ ይችላሉ ማለት ነው። ለእነዚህ እንግዲህ ማድረግ ያለባቸው ጥንቃቄ ልብስ እንዳያልፍ ወይም ደግሞ ልብስ አልፎ ወደዚህ እንዳይገባ ይሄ የራሱ ከቨር ስላለው በዚህ ከቨሯ እችኛን መሸፈን ነው። ያው ይሄ ወደዚህ ከገባ ሞተሩን ስለሚዘጋብን ለዛ ሌላ ተጨማሪ ወጪ ከምንወጣ እችን ነገር ኮንትሮል ማድረግ ነው። እነዚህ ማሪፍ ናቸው። ስንት ኪሎ ነው? 16 ኪሎ ነው። ኪሎ ዋጋው የዚህ 43 ሺ ብር። እዚህ ጋር ደግሞ ከፍ ያለ በብዙዎች ተወዳጅ የሆነው ማጂክ ማጂክን አለ። ቀድም በፍሪጅ አይተናል። አሁን ደግሞ ከፍ ያለ ዋሽንግ ማሽን አለ። እነዚህ በዛ ላሉ ቤተሰቦች ወይም ደግሞ ለስራ የምንፈልጋቸው ከሆኑ 18 በ10 ነው የምንላቸው። ያ ማለት 18 ኪሎ አጥቦ 10 ኪሎ ሙሉ ለሙሉ ያደርቅልናል። ይህ ትልልቅ ኮንፈርቶችን፣ ብርድ ልብሶችን ለብቻው ማሳጠብ አይጠበቅብንም። እዚሁ ራሱ አጥቦ ራሱ ያደርቅልናል ማለት ነው እንደምታየው ማድረቂያም ከሌሎቹ በጣም ሰፋ ያለ ነው። ይሄ አልተ ትልቅ ነው። 10 ኪሎ ብዙ ጊዜ የሚመጡት 6፣ 8፣ ከ8 በላይ አይመጡም። እነዚህ ግን አስር ስለሆኑ እዚህ ያጠብነው ትልልቅ ኮንፈርቶች እንኳን ቢሆን እዚሁ ማድረቅ እንችላለን። ከዛ በተጨማሪ ትንንሽ ከልብሳችን የሚለቁ ነገሮች ወይም ደግሞ ብናሽ ነገሮችን የራሱ የሆነ የሚያስቀምጥልን ነገር ስላለ ይሄን እያወጣን ማዝዳት ነው ማለት ነው። እዚህ ላይ ሰብስቦ ስለሚያስቀምጥልን ሞተሩ አይዘጋብንም ማለት ነው። ይሄ አንዳንዴ ጨርቅ ደግሞ ሲሆኑ ይሄ የሚቀደድ አለ ወይም ደግሞ ዚፕ ሲሆን ይቀድብናል እንላለን። ይሄ ግን የራሱ ሽቦ ነው። ምንም ነገር ቢመጣም ይቀድብን ወይም ደግሞ የሚያልፍ ነገር ስላሌሉ እነዚህ አሪፍ ናቸው። ያው ብዙ ጊዜ ማድረግ ያለብን ጥንቃቄ ምንድን ነው? እዚህ ስናጥብም ሆነ ስናደግ ሳንቲምም ሆነ ቁልፎች እንዳይገቡ መጠንቀቅ ነው። ያው ሞተሩ ገብቶ እንዳይዘጋብን ከዛ መጠንቀቅ ነው። ከዛ ባለፈ ግን ካሉት የተሻሉ ወይም ደግሞ ከፍ ያሉ ሳይስ ከፈለጉ ይሄ ማጂክ ዩ ተመራጭ ነው ማለት ነው። ዋጋው ምን ያህል ነው? ዋጋው ስልሳ ሰባት ሺህ ብር ነው። ያው እንደ ትልቀቱ አይደለም እንደምታየው በጣም ትልቅ ነው። ዋጋውም ደግሞ ተመጣጣኝ የሚባል ነው። በጣም ቆንጆ። እዚች ጋ ትታየኝ ደግሞ ሌላ አይነት ማጠቢያ አለ። አነስ ያለች ሆናች 15 ኪሎ ነው። ላይፍ ስታር የምንለው ነው። ቅድም እንዳየነው ይሄ የራሱ የሆነ ማሽዎች ልክ ደግሞ ወይ ደግሞ እንደ ኤልጂ የምንላቸዋል ጥርስ ስላላቸው በደንብ የማስለቀቅ አቅም አለው። ከዚህ ደግሞ የተወሰነ ከፍ እንዲልልን ወይም ደግሞ ውሃ ሲፈስ ወደ ሞተሩ እንዳይገባልን የራሱ የሆኑ እግሮች ስላሉት ከዚህ የተወሰነ ከፍ አድርገን ማስቀመጥ እንችላለን። እንዲሁም ውሃ መርከው የዚህ በጣም ረጅም ስለሆነ ወደ ትቦም ስናረገው ትቦ ወደ ትቦም ስናረገው የዚህ ማስወገጃ አጥረንም እነዚህም አሪፍ ናቸው። ሶስት ሞተር ስለሆኑ እዚህ እያጠብን እዚህ ማድረቅና ሶስተኛው ደግሞ ፓምፕ ስለሆነ ፓምፕ አድርገን ሙሉ ሆን ማስወገድ እንችላለን ማለት ነው። በጣም ቆንጆ ዋው ምን ያህል ነው ይህ ዋጋው? 52 ሺህ ብር ነው። ይህም ከነ ዴሊቨሪ ነው። ያሉበት ድረስ እናደርስላቸዋለን። እንግዲህ ዛሬ ሰዓት በበቃን ያደረስ ነው፣ የተለያዩ ኦቭኖች፣ የልብስ ማጠቢያዎች፣ ፍሪጅ እና ቲቪ ነው። ወደ እናንተ ሲመጡ ግን ሌላ በርካታ ኤሌክትሮኒክስ አማራጮች አሉ፣ እንደ ስፒከር፣ ውሃ ማጣሪያ ማይክሮዌቭ ከፈለጉ እናንተ ጋር በደንብ አማራጭ አለ። ሰዓት በበቃ ነው ይሄንን ያደረስነው። እንደው ስፒከር ግን ለሚፈልጉ ተመልካቾች ከስንት እስከ ስንት ማግኘት ይችላሉ? ስፒከር አነስ የሚሉ 5500 ብር አለ። ትልቅ ምን እለው ደግሞ ኤልጂ ባለ አራት ምንላቸው አሉ፣ እስከ 65000 ብር ማግኘት ይችላሉ። በዛ መሀል ግን 13000 ብር፣ 21000 ብር፣ 23000 ብር የተለያዩ አማራጮች አሉ፣ በማርክም ሆነ በሳይዝ ሆም ቲያትር የምንላቸው ኖርማል የምንላቸውንም የተለያዩ ነገሮች እኛ ጋር ማግኘት ይችላሉ ማለት ነው። የውሃ ማጣሪያ፣ ውሃ ማጣሪያም ሙቀት ቀዝቃዛ ያላቸው በአማራጩ አፍትሮን እንዲሁም ደግሞ በውሃ ማጣሪያ የሚታወቁ ስማርቶች አሉ። ብላክ ስታር አለ። የተለያዩ ማርኮችን ከ23000 ብር ጀምሮ ከፍተኛ እስከሚባለው እስከ 28000 ብር ድረስ ከነዚህ ጻዲ ሊቨር ጋር ማግኘት ይችላሉ እንዲሁም ማይክሮዌቮችን ከ16 ሊትር ጀምሮ ከፍተኛ እስከምንለው እስከ 45 ሊትር ድረስ ማግኘት ይችላሉ። ከዛ ባለፈ ቅድም ያላየናቸው 2 ባይ 2 ኦቨኖች የምንላቸው አሉ፣ ወይም ደግሞ ሚኒ ኦቨኖች ሁለት ስቶቭ ያላቸው እነሱንም እኛ ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ እንግዲህ እንዳልኩት ነው ያላየናቸው የኪችን እቃዎች እንደ ጁሰር፣ ኮፊ ሜከር አነስ አነስ ያሉ የኪችን እቃዎች ቢፈልጉ፣ እንደዚሁም ደግሞ ያየናቸውን የጠቀስክልኝን እንደ ስፒከር፣ ውሃ ማጣሪያ ያሉትን የት ያገኛሉ? ሁሉንም ሶስት ብራንች አለን የመጀመሪያው ፊጋ መብራቱ ጋር ነው። ከዛ ሲቪል ሰርቪስ ፋንቱ ሱፐር ማርኬት አጠገብ፣ ሶስተኛ ደግሞ ብራንቻችን ጉራዩ ከታ መዳና ለሚያገኙታል። እንዲሁም ደግሞ በስልካችን ዴሊቨሪ ስላለን 0960 30 81 81 ቢደውሉ ያገኙታል። መልካም እኛም እንግዲህ ስልካችን ከዚህ ቪዲዮ ስር እናስቀምጣለን። እንዲደውሉ፣ የመረጡትን እቃ ከእናንተ እንዲገዙ መልእክታችን ነው። ጊዜን ስለሰጠኝ በጣም ነው የማመሰግነው። መልካም ገበያ። መልካም